ለአገልግሎት ዝግጁ አድርጓቸዋል መንፈስ ቅዱስ ግን ጸጋሎ አለን ብሎ ለአገልግሎት አይወጣም መጀመሪያ መጾም አለበት ጸጋ ስላለህ ማገልገል አትችልም አንደበት ስላለ መስበክ አንደበት ስላለ መዘመር አንደ እውቀት ስላለ ማገልገል አትችልም መጀመሪያ የማን እርዳታ ያስፈልጋል የእግዚአብሔር ጸጋቸውን እንዲጠብቅላ አሁን ሐዋርያት 10 በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው። ሐዋርያት ውስጥ በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትትናው እንዴት አይነት ነው? ክርስቶስ በዚህ ምድር ላይ እያለ እኮ ተናግሮ ሄደው አንድ ቋንቋ ነው፣ ግፋቢል ሁለት ነው ዕብራይስጥና አራማይክ ነው። ተናግሮ የሄደው ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል። ይኸው እንግሊዘኛ መከራችና እንደምናየው በየዓርብ ቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል፣ ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው እሱ ያላረገውን ግን ሐዋርያቱን ሰባ ሁለት ቋንቋ አሸከማቸው። እንዴት አይነት ነገር ነው? በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይለ ክርስቶስ። በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን ሰባ ሁለት ቋንቋ ተናጋሪዎች አደረጋቸው፣ በሄዱበት እንዲያስተምሩ አደረጋቸው። እሱ ከአንድ ሀገር ሳይወጣ አስተምሮ ሄደ፣ እነሱ ግን ዓለም እንዲዞሩ አደረጋቸው። በጣም ይደንቃል ቋንቋ በትክክል ለአገልግሎት የተሰጠ እንጂ ለጸብ የተሰጠ አይደለም። ክርስቶስ ቋንቋን ለሐዋርያት የሰጠው እንዲከፋፈሉበት እንዲጣሉበት አይደለም። ወንጌልን ለዓለም ሁሉ ምን እንዲሉ ነው? እንዲያደ ፈሪ የነበሩት ሐዋርያት ደፋሮች። ቅዱስ ጴጥሮስ ከአንዴም ሶስቴ ጌታን አላውቅም ብሎ ክዶ ነበር፣ ፈርቶ ክዶ ነበር። በሶስት ሰው ፊት የካደው ጴጥሮስ በሶስት ሺህ ሰዎች ፊት አስተማረ፣ ቆመ። ሶስት ሺህ ህዝብ ባለበት ሰበከ ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን ይችላል። ይሄንን ያመጣው መንፈስ ቅዱስ፣ መንፈስ ቅዱስ ብቻም አይደለም። ከዛ በኋላ ደግሞ ጾመዋል። አባቶቻችን ሐዋርያት በዚህ ምክንያት ከተናገሩት ቃል ያልተሰማ የለም። ወአልቦ ነቢብ ዘኢተሰምዐ ቃሉ አልቦ ነገር ውስተ ሁሉ ምድር ወፃ ነገሮ። በዓለም ሁሉ ንግግራቸው ወጣ። ወፅ ካጽናፈ ዓለም በዛ ነው ቢሆን እስከ ዓለም ዳርቻ ድረስ ንግግራቸው ወጣ ይላል። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው ይህንን ጾም ስለሰጠን እግዚአብሔር ስሙ የተመሰገነ ነው። ዝም ብሎ ማገልገል ብቻ አይደለም። እንግዲህ ሰላሳ አመት ይሄ ማህበር በአገልግሎት ላይ እንደነበረ የነገሩ ወንድሞቻችን እቶቻችን የመጥምቁ ዮሐንስ ተማሪዎች ናቸው። ልክ እኛ ጾም አለን ብለው እንደከሰሱት አይነት አይሁኑ እንጂ የዮሐንስ ተማሪዎች ናቸው እነዚህ ተማሪዎች ናቸው። ሰላሳ አመት ያገለገሉት አገልግሎት አንዱ መመሰኛው መጀመሪያ መንፈሳዊ ነገር መቅደም ያለበት አንዳንዴ ስጋዊ እየሆነ ይመጣል። አገልግሎት ስራ እየሆነ ይመጣል። አገልግሎት ሜካኒካል እየሆነ ይመጣል። ከጸሎት የተለየ ከጾም የተለየ አገልግሎት ከመንፈሳዊ ቃለ እግዚአብሔር የተለየ ወንጌል የሌለበት አገልግሎት በሂደት እየደከመ እየደከመ ይመጣና ስራ ይሆናል። በዚህ ምክንያት እኔ ስንት ዓመት አገልግ ያለው ብለው የካዱ ሰዎች አሉ። እኛንን እኮ ይህም ቤተ ክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደለም? ነው አይደለም። እና ይህ ጾም አባቶቻችን ሐዋርያት ጾመው ለዓለም ያበሩበት ዓለምን ያዳረሱበት መንፈስ ቅዱስ የሰጣቸውን ጸጋ የተጠቀሙበት ነው። እኔ አንድ ነገር ልናገርና አበቃለሁኝ። ሐዋርያት መንፈስ ቅዱስ ተሰጣቸው፣ በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎችስ ጸጋችን ምንድን ነው? ለሐዋርያት የተሰጠ መንፈስ ቅዱስ ለኛ ተሰጥቷል አልተሰጠም? አልተሰጣችሁም? አልተጠመቃችሁም? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቷል። ለሐዋርያት የተሰጠው ለኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻል ነው። ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል። ግን ምን አለ ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክራሉ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተ ክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በአርባና በሰማንያ ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሀል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሀል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም ይገርመኝ። ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደለም? ከነገርናችሁ ምንድነው ሪሞቱ ምን ምንድን ነው የሚሰራው እስቲ ያበራል ያጠፋል። ሌላስ? ይቀይራል ቻናል። ሌላስ? ድምፅ ይቀንሳል፣ ድምፅ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለው። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው? ብዙ ናቸው? እኛ የምንጠቀመው ግን አምስት ብዙዎቻችን የምንጠቀመው ማጥፋት ማብራት፣ ድምፅ መቀነስ፣ ድምፅ መጨመር፣ ወደ ኋላ፣ ወደ ፊት። የቀሩት ምንድን ነው የሚሰሩት? እስቲ ቤት ሂዱና እዩዋቸው ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምበት። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛነን እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት መነሳት ድምጽ መጨመር መጮ ማለት ነው፣ ድምጽ መቀነስ። እንዲሁም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት፣ ወደፊት የሚሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ። ወደ ኋላ የሚሰራ ሪሞት ማለት እኛ ነው። ሌሎች ውስጥ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል። እግዚአብሔር እያንዳንዳችን ውስጥ ያስቀመጠው ጸጋ አለ እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው። ለክርስቶስ መንገድ የጠረገው በዕድሜ ትንሽ ነው። በአጭር ጊዜ ነው ያገለገለው። ዮሐንስ ስድስት ወር አገልግሎ የሰራውን ስራ እኛ ስድስት ዓመት አገልግለን ለምድን ያጋተ። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ነው። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ፣ የእግዚአብሔር ቀን አይገርማችሁ! ኮልታፋ ሰው አሁን አፈ አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አርጎ የመረጠው ኮልታፋው። የአንተ ምላስ ለኔ ምንም አይሠራም ነው። ሙሴ ደና ጉልበት እያለው አልሰራበትም። እግዚአብሔር ትዝ ይላቸዋል። ሙሴ ቤተ መንግስቱ ውስጥ ነበር፣ ለፈርዖን ቅርብ ነበረ። የግብጽን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው እስራኤልን ነጻ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው። ለእስራኤላዊው አግዞ ግብጻዊውን ገደለው። እንኳን እሱን ነጻ ሊያወጣ እሱም ስደተኛ ነው፣ ተባረረ። አርባ አመት ሙሉ በበረሃ በምድረ በዳ ኖረ። ሰማኒያ አመት ሲሞላው እግዚአብሔር ህዝቤን ነጻ አውጣ አለው። ስንት ዓመት ሲሞላው? አሁን ለስራ የሚመቸው ከአርባ ዓመት እና ከሰማንያ ዓመት የትኛው ደና ጉልበት ያለው መቼ ነው? አልፈልግም አለ። እግዚአብሔር አይፈልግም ያንተ ጡንቻ ለኔ ምንም አይሰራም። ግብጽ ውስጥ እስትራቴጂካሊ ቤተ መንግሥት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? ዕጸ ጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነጻ ውጣል። እግዚአብሔር ሥራ የሚሰራው በኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ጥሩ ሰው ይመረጥ ይባላል። አንዳንዴ የተማሩ ጥልቅ ስልጣን ያላቸው እናም ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን እግዚአብሔር በእኛ እውቀት አይሰራም? በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ? በታሪኩ ሰርቶ ያውቅ? አስራ ሁለት ሐዋርያት አሁን ጾማቸውን ምን ጾምላቸው? የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች መስ አይደሉም። ከአስራ ሁለቱ ሐዋርያት አስራ አንዱ የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከአስራ አንዱ ማነው? ከአስራ ሁለቱ አስራ አንዱ የገጠር ሰዎች፣ አንድ ነው የከተማ ሰው። ያሉ እሱም ይሁዳ ነው። ይቅርታ አርጉልኝ፣ አዲስ አበባ ልጅ ይሁዳ ነው፣ የከተማ ልጅ። ትቢቱም አልተቻለም። መጨረሻ ነው። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ፣ ፈሪዎች፣ ተጠራጣሪዎች። በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው፣ ባለ ባለቅኔ ነው። በቃ ከስግ እንዴ ኤልያስን የመገበው ቁራ ነው። ለ እግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧጧት ስጋ እያመጣ ያበላው ቁራ ነው እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቀን የዋያች እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንዲሁም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ዮብ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ እውቀት የለኝ ከእውቀት እውቀት የለኝ ከህይወት ህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅ። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል፣ ሆዳችን እስኪነፋ ድረስ እችላለሁ ካልክ ትችላለህ። አልችልም እችላለሁ በይ የኔ እህታ ይዞሽ የሚሉ ሰዎች አሉ ወንድሜ እችላለሁ አትችልም እችላለው ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በደካሞች መስራት ያውቃል እና ሐዋርያት የጾሙት ድካማቸውን ተረድተውን ቋንቋ ተሰጣቸው እንዴት ሄደው ይህን አለም ይሰብኩታል እንዴት ሄደው ያዳርሱታል እሳቱን ስለቱን እንዴት ይችሉታል ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው፣ ሶስት ዓመት ያስተማሩ። እኛ እኮ ሶስት ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለሶስት ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግሥተ ሰማያት ቀርባለች ንስሐ ገቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው፣ ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ አገር ሄድኩኝ 3 ዓመት ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት፣ እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን፣ እውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያደርገልን። አው የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለእኔም ለአንተም የተሰጠው በአርባ ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት። እስቲ እግዚአብሔር በእኔ የሚሰራው ምንድን ነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ በእኔ ምንድን ነው እቅድ? በማይረቡ ሰዎች ስትሰራ ይቻለሁ። ከእኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም ብለን የምንጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርበ